ለራሴ ነው ያዘጋጀሁት እያለች። አሁን እኮ እኔ ያለው አይ ለሱ ብዬ ነው ያዘጋጀሁትንማ፣ ለሱ ብዬ ለሱ ነው የምስ ለልጄ ብዬ ያዘጋጀሁትንማ ለልጄ ነው የምሰጠው እያሉ ነው። ዝም ብሎ ነው የተጨነቁት። እኔ ያዘጋጅ ነበረ፣ እናንተ ዝም ብላችሁ ነው የተጨነቃችሁት እያለች ምሮ አማታቸውን እያለቻቸው ነው። እነሱ ደግሞ አረ እኔ እኮ ለልጄ ያዘጋጀሁት ነው፣ ለልጄ ያዘጋጀሁትን ደግሞ ለልጄ ነው የምሰጠው እያሉ ነው። እሺ ምሳም አቅርቡ እያለች ነው ምሮ። እነሱ ደግሞ አረ አሁን ቡናም አፍላ ምሳም አቅርቡ እያለች ነው። አረ ልጅ፣ አረ ልጅ ተይው፣ ተይው፣ ተይው እኔ ከቡና ላይ ነው ብድግ ብዬ የመጣሁት። እሺ ማሚ እያለች ነው ምሮ ማለት ነው። መቼ ነው አያሌውን የምትተዋወቂው እያለቻት ነው እህህን እንጃ መቼ አሁን እያለች ነው ምሮ። ማለት ነው መቼ አሁን ነው የምታዋወቀው እያለች ነው። እነሱ ደግሞ እስኪ እንግዲህ እና ሁሜን እና አባቱ ተጣልተዋን ሁላቸውም እህላቸው ያለቀቃቸውና እናስብበታለን አሉ። ከዛ ደግሞ ምሮ፣ እሽማሜ የሚያስቸኩልን ነገር የለም እሽማሜ፣ ምንም የሚያስቸኩል ነገር የለም፣ ቀስ ብሎ ይደርሳን እያለች ነው ምሮ። ምን ማለት ነው ሰርጉ ሳይደገስ ደግሞ በአንድ ጣራ ውስጥ ስር እየኖራችሁ ነው የሚፈጠረው ነገር አይታወቅም፣ ደግሞ ሰርጉ ሳይሰረግ ቶሎ መገበት አለባችሁ እያሉ ነው። እንደዛ ይሻላል ያው ተዋደን ነው አብረን የምንኖረው ምን ይፈጠራል ብለሽ ነው አለሽ ምሮ። እነሱ ደግሞ እንዴ፣ ድንገት ልጅ ቢፈጠርስ፣ በኋላ በእርግዝና የታጀበ ሰርግ ከሚሆን ቶሎ ተጋቡ ብዬ ነው አሉ። አይ ማሜ፣ አሁን እኮ ልጅ መውለድ እኮ ይከብዳን ትንሽ አለች ምሮ ማለት ነው። እነሱ ደግሞ ይሄዳ፣ የዘንድሮ ልጆች ደግሞ በጣም ተገርማላችሁ፣ ደግሞ ወንዶችስ እሺ፣ ሴቶቹ ደግሞ እናንተ እንኳን ለእድሜያቸው አታስቡም እንዴ እንዴ እያሉ ነው ማለት ነው። አይ እያለች ነው ምሮ ደግሞ ከኑሮ አካያ እኮ ነው እንደዚያ ያልኩት፣ አለች ምሮ ማለት ነው። ይውልሽ እኛ ልጆቻችን ያሳደግነው በእሱ ቸርነት ነው። ጊዜና ሰው እንጂ የተቀየረው እግዚአብሔር አልተቀየረም። ምንም አታስቢ ውለዱ፣ እያሉ እንግዲህ ልጆቻቸውን እያበረታትሩ እንዲወልዱላቸው ይፈልጋሉ። እነሱ ደግሞ ያው ቆይ ትንሽ ቆይ ትንሽ እንስራ እያሉ ነው ማለት ነው። ብትወልዱም በቸርነቱ ያድጋነ እያሉ ነው። እኔ እንጃ ማሜ፣ እስኪ እናስብበታለን አለኝ አይ አንቺስ ከሱ የተሻልሽነሽ ብዬ ነበር። አንቺስ ከሱ የባሰብሽነሽና ከሱ የባሰብሽነሽና እያሉ ነው ማለት ነው። አሁን ደግሞ ወደ ፅናት ጋር እንሄዳለን። ፅናት ደግሞ ጉድ ጉድ እያለች ውዱ ባለቤቷ ኪሩቤል ወደ በጣ ገቧ መጥቷል። እንዴ ሳደረሰ እንዴ እያለችው ነው ማለት ነው። እሱ ደግሞ ምን እንዴ እኔ አንቺ ስትናፍቂኝ መምጣት አልችልም? ሰዓቱ ባይደርስም አንቺ ስትናፍቂኝ መምጣት አልችልም ሆይ አለ። አረ ትችላለህ አለችው። እኔ ምግብ ሳልሰራ መጣ ብዬ ነው አለች። እነሱ ደግሞ የእኔ ቆንጆ፣ እኔ እኮ አንቺን ማየት ፈልጌ ነው እያለ እኔ እኮ አንቺን ማየት ፈልጌ ነው የመጣሁት እንጂ ምግብ ፈልጌ አይደለም እያለ ነው እንግዲህ ኪሩቤል ማለት ነው። እኔን ላግዛት ብዬ የመጣሁት ግን ሰዓቱ ሂደዋን አለች። እንዴ እና እንደውም ይኸውልሽ በፍቅር የተከሸነ ቆንጆ ምግብ እንሰራለን እያለት ነው ኪሩቤል። እንግዲህ ፍቅራቸው አሁን በጣም ደስ ይላል፣ የኪሩቤል እና የፅናት ማለት ነው። ኪራ ሳልነግረ አለችው ለሀኒ የመሰባበቻ ፕሮግራም ብናዘጋጅላትስ? አለችው ማለት ነው ይህኑ። መቼ ነው የምትሄደው? አንድ ሳምንት አለ ብላለች። እሺ ደስ ይለኛን አለ ኪሩቤል ደግሞ ማለት ነው ሀሳብ ህል ስማ ብዬ ነው ሀሳብ ህል ስማ ብዬ ነው እያለች ነው ማለት ነው። ሲጀመር አንቺ አምጥተሽው የማልስማማበት ሀሳብ የለም አላት ማለት ነው። አሁን ፍቅራቸው በጣም ነው ደስ የሚለው የኪሮቤል እና የፅናት በጣም ጸንቷን የዮብና ደግሞ የምሩን በጣም ደስ ጸንቷን። አሁን ትንሽ የምታሳዝነው ነው የሰናይ ታሪክ ነው። ሰናይ በጣም ታሳዝናለ ብቸኛ ናት ያው ተሳዝናል ። አሁን ሁለቱ ደግሞ እንግዲህ ፍቅራቸው በቃ ሆይ ሆይ ሆይ ብሎ እንዳው የሆነ ነገር መቶ እንዳያጣላቸው እንጂ ብቻ ፍቅር ደስ ይላል። የእውነት ያደርግላቸው እንግዲህ። ምን ትላላችሁ? ሲቀጥል ደግሞ ይሄ ቤትም ያንቺ ነው አሁን አላንቺ አለቃሽ ሳልሆን ባለቤትሽ ነኝ እያላት ነው ኪሮቤል ማለት ነው። እሷ እሺ ታቃላ አይደለ። አንዳንዴ ለዚህ ክብር መብቃት ፈጣሪን ምን አድርግለታለሁ ብዬ አስባለሁ። ለአንቺ ከዚህም በላይ ይገባሻ ነው እያላት ነው ኪሩቤል ሲያንስብሽ ነው። እሺ አሁን በራብ እንሞት ወይስ እንስራና እንብላ አለችው። እሱ ደግሞ በቃ እሺ እሺ ስሪኔ ሳሎን ብሎ አትቷት ሄደ። እሷ ደግሞ እንግዲህ ተመስገን ጌታ፣ ደስታይን ደስታይን አንተ አዝናለኝ ደስታይን እንዳትወስድብኝ እያለች ነው ጽናት እንግዲህ ደስተኛ ናፅናለች። በዚሁ እያለች ነው እረ፣ ወይኔ ለእህቴ ሳልደውልላት እያለች ነው። ሰናየት ደግሞ ብቻዋን ቆዝማለች ማለት ነው። እሷ ጋ ደውላ እንጂ እህት እያለች ነው። ያው የሰናይትን ብቸኝነት ደግሞ ያሳዝናል። ሄሎ እህቴ እንዴት ነሽ? ግን አንቺ መቼ ነው ምትመጪው? እያለቻት ነው። ማታ ደውላለሁ ብዬ ሳልደውል ቀረው ቀረሁ እያለች ነው ማለት ነው አረ፣ ምንም እንቅልፍ ጥሎኝ ነው የማታ ያልደወልኩልሽ። ግን አንቺ መቼ ነው የምትመጪው? እኔ ጋር ሁሉም ሰላም ነው እያለቻት ነው። እኔ የምልሽ ግን አንቺ መቼ ነው የምትመጪው? እያለቻት ነው። እና እሷ ደግሞ እህቴ አልዋሽሽም፣ ብቸኝነት ደክሞኛን ብቸኝነት አሰልችቶኛል። አሁን መቼ ነው የምትመጪው? ነገርኝ እያለቻት ነው ማለት ነው። ያው እንደዚህ እያለች ስልክ እያወራች እያለ በመሀል ደግሞ እህቴ እኔ ሰርፕራይዝ እንደማልወድ ታውቂያለሽ። ዝንብለሽ ዝም ብለሽ ነይ እያለቻት ነው እንደዚህ። እሺ በቃ እህቴ ሲመችሽ ግን ደውልኝ እሺ እያለች እንግዲህ። ሰናይ ደሞ ከተዋ ጋር እያወራች ነው። ያው በመሀል ደግሞ ማነው ነው ምሮከች ትላል ማለት ነው። እና ቤተሰቦችዬ ደስ የሚል ድራማ ነው አሁን የጽናትና የኪሩቤል ፍቅር በጣም ደስ ይላል። እንዴ ብቸኝነት እኮ አፉን ከፍቶ ሊውጣኝ ነው እያለች ነው ሰኒ፣ እየታሳዝናለች ምሮ ደግሞ በሮ ልሰብረው ነው አንኳኳችሁ ማለት ነው። ማን ነው እንደዚህ የሚያደርገው እያለች ነው ሰኒ። እኔ ደግሞ ያው እህቷ የመጣች ነው የመሰለኝ ያው ስለተደዋወሉ፣ ያው የመጣችው ግን ምሮ ነች ማለት ነው። ቆይ አንቺ ግን ምን ሆነሽ ነው ከቤት የጠፋሽው? ምን ነው ምን ነው ምን ነው አንቺ ነሽ እንዴ እያለቻት ነው። ቆይ ሰኒዬ፣ ግን በሰላም ነው የጠፋሽው? ይሄ ግቢ በሩ እኮ ከፍት ነበረ። አይ ቅድም ጸበል ጥቅመሽ ብለውኝ ሂጅ፣ ሳልዘጋው ረስቼ ነው። በቃ ይህን ድግስ እየዞርሽ ትበያለሽ አይደል? እያለቻት ነው ፅና፣ ምሮ ምን ላርግ ብለሽ ነው? ምግብ ብቻ ኮንም አሁን ይበላልኝ ግን የት እንደሚሄድ እንጃ። አታስመስ አታስመሰግኝም አታስመስግንም ብትበይው ግን የት እንደሚሄድ እንጃ እያለቻት ነው ምሩ ሰናይት ደግሞ ደሞ ተይ እንጂ በቤቴ ነጽብ አታስይዥኝ። በቤታችንማ እንደዚህ አይነት ነገር አያዋጣም። ግን በሰላም ነው በጣም ጠፍተሻን እኮ ታውቆሻን አይደለም አይደለ። እያለቻት ምን ባክሽ አንዳንዴ እኮ ብቸኝነት ምርጫ ምርጫሽ ታደርጊዋለሽ እንዴ? እያለች ነው ምሩም እና ቤተሰቦችዬ በጣም ደስ የሚል ድራማ ነው። ተከታተሉት። ደስ የሚል ድራማ ነው እና እና አሁን ደግሞ እና እሷ እራሱ አስተዋይ ናት። በመሀላቸው ጥብቅ ቅርርባ አለ። ከዛ ይቀር የምናያች ክፉ ቀን መጣች። አሁን ሰናየት ደግሞ ሰናይ ደግሞ ታሪኳን እያወራች ነው፣ ለነምሮ ማለት ነው። አሁን ደግሞ ናሆምና ኪሩቤል ደግሞ ወራቸውን እየቀደዱ ነው ማለት ነው። አንተ እንደዛ ቤት መግባት የሚቀፋ ልጅ፣ አሁን አሁን በስስት እኮ ቤት የሚናፍቀኝ ነው። እባክህ ቤት አይደለም የሚናፍቅ ቤት ውስጥ ያስቀመጥካት ወርቅ ነች አለው። እሱስ ልክ ነህ እያለው ነው አንዳንዴ እኮ ሴት ልጅ ብልህ ከሆነች ቤቷን ትሰራለች የሚባለው እውነት ነው እያለው ነው። እና አሁን ደግሞ ሴት ልጅ ይኸውልህ ታፍቅር እንጂ ምንም ነገር ምንም ነገር አብስላ መታስጠስ ትችላለች በጣም እንጂ አስበኋን እያለ ነው ያንን ለህኝነት እንደዚህ ስቀይረው እና ቤተሰቦችዬ፣ ሁላችሁም ላይክና ሼር ሰብስክራይብ እያደረጋችሁ እያበረታችሁ አበረታቱኝ መወዳችሁ መከብራችሁ አመሰግናለሁ ቤተሰቦችዬ።